ሁላችንም ቀኝ እጃችንን እናውጣ። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። መጋቢ ኩሉ የሁሉ መጋቢ፣ ንጉሰ ነገስት የነገስታት ንጉስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንዲሁም ለቃል መውረድ ለስጋ ማድረግ ምክንያት የሆነች ንስተንጽዋን እመቤታችን ጻርቃን ሰባይታት፣ ቅዱሳን መላእክት እግዚአብሔር እንዳከበራቸውና ንረዳቸው። ክብርና ምስጋና ለእነሱ እንዲደረሳቸው ለእናንተ እንደሚገባችሁ በቅድሚያ ኢገስልጣናት አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ሊቃሄላ ቆሞስ አባ ኃይለ ማርያም የምዕራብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ አራት አይና ቆሞስ አባ ገብረ ማርያም ጌጦ የመካነ ስባት ሂደታ ለማርያም ቤተክርስቲያን የአራቱ ጉባኤያት ምስክር መምህር ከዚህ በኋላ ያንዳችሁ በመምር አረጋዊ ስማችሁ ትጠራችሁ ከቅቡል ሰዓት ይዘ ብሎ እስከታችንው የማደርግ ያንዳችሁ ሊቃውንት ቤተ ክርስቲያን ምዕመናን እና ምዕመናት በልዑል እግዚአብሔር ስም እንደምን አረፈዳችሁ? ድምፃችሁ አይሰማም። እንደምን አረፈዳችሁ? አቤት። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እዚህ እለት እዚህ ሰዓት ያደርሶናልና፣ ከዚህ እለት ከዚህ ሰዓት ያደረሰን አሁንም በድጋሚ ስሙ የተመሰገነ ይሁን። ጋር ለመሄድ ወደ ዕለቱ ትምህርት ነው የምንሄደው። ታዲያ እንደሚታወቀው ብዙ ቅዱሳን መታሰቢያ ቀናቸው የብዙ ቅዱሳን መታሰቢያ ቀን ነው። እነ ሙሴ እግዚአብሔር የእግዚአብሔር ሰው እግዚአብሔር አገልጋይ የተባለ በዘመን አዲስ የነበረ ሙሴ የሚባል አንድ ሳድቅ ነበር። የእሱ እረፍቱ ነው። እዛም ደግሞ የገብረ ክርስቶስ የሙሽራው የገብረ ክርስቶስ የረፍቱ ቀን ነው። ደግሞ አዚህ የተሰበሰብንበት የጻድቁ የአቡነ አረጋዊ ከዚህ ዓለም ወይም ደግሞ ከሞት ከሞት የተሰወሩበት ቀን ከሞት የተሰወሩበት ቀን ስለሆነ ስለዚህም መሰረት አድርገን የሌሎችን አባቶች ታሪክ እንኳን ለመተረክ ሰዓት ባይኖረን የጻድቁ የአቡነ አረጋዊ ታሪክ እንዴት፣ የት ወደየት የሚለውን የተወሰነ ደቂቃ ከነጋ እንቆያለን ማለት ነው የትምህርታችን እርስ የሚሆነው በእምነት ሰወረው በሚል ሆናል ሲቃሉን ተናገሩት። በእምነት ሰወረው ይህን ኃይለ ቃል የምናገኘው በብራውያን መልዕክት በብራ በአስራ አንድ በቁጥር አራት ላይ እናገኘዋለን። ኃይል ቃሉን የተናገረው ሐዋርያው ብርሃን አለም ቅዱስ ጳውሎስ እግዚአብሔር የመረጠው እግዚአብሔር የወደደው ስለ እግዚአብሔር ተናግሮ መስክሮ መጨረሻን በሰማዕትነት ያረፈ ሐዋርያው ጳውሎስ ነው። እንደተናገረ የተናገረው ማለት ነው። አይነ ቃሉ ምን ይላል? በተአምኖ ፈለሰ ሄኖት ይላል ሄኖክ በእምነት ተሰወረ ይላል። ከመጅር አይዮ ለሞት ሞትን እንዳያየው ወይም ከመጅር አዮ ሞት ሞት እንዳያየው በእምነት ተሰወረ ወይ ተረከበ ለሞትም አልተገኘም፣ እስመከተቱ እግዚአብሔር እግዚአብሔር ሰውሮታልና ስለዚህ በእምነት ተሰወረ በሚል ርዕስ ቃል በሚሉ ኃይለ ቃል እንነጋገራለን ማለት ነው። ቅዱስ ማሆን ወስጥ ይህን የተናገረበት ምክንያት አለው። በወልቱ ሲያስተምር እብራውያንን ለማስረዳት ለማሳመን ሲፈልግ የአባቶቹን ታሪክ ቀደም ብሎ በወልት የነበሩትን የእነሱን ታሪክ እያመጣ እየተረቀ ያስተምራቸው ነበር እና ከአባቶች መካከል አንዱ ሄኖክን ጠቅሶ ሰዎች በዛን ጊዜ የነበሩ በዕብራውያን ምን ይሉ ነበር? መከራ ሲጠራባቸው ተስፋ ሲቆርጡ መንግሥተ ሰማያት የሚባል ነገር የነበረው ተነስቶ ነበርና ሰዎች ከሞቱ በኋላ ትንሳኤ እንዳላቸው እንደሚነሱ ለማስተማር ሲፈልግ ብዙ ሰዎች ሙተዋል፣ ሞትንም ያላዩ አሉ። እነሱን በመጨረሻ ክልል ያገኛሉ ብሎ ሲያስተምራቸው በእምነት ፈለሰ ሄኖክ ሄኖክ በእምነት ተሰወረ ከመ ኢይርአይ ሞተ ሞትን እንዳያየው፣ ወይ ተለክበ አልተገኘም፣ እስመ ከበቶ እግዚአብሔር እግዚአብሔር ሰውሮታልና እያለ የሌሎችንም አባት ታሪክ እየተረገ አስረዷቸዋል። በዛን ዕለት መግቢያ ላይ እንደነገርኳችሁ ጻድቁ አቡነ አረጋዊ ከሞት የተሰወሩበት እግዚአብሔርን ሲያገለግሉ ከኖሩ በኋላ አሁንም ቢሆን በምስጋና ቢኖርም ነገር ግን በዚህ ዓለም ከመውጣት ከመውረድ ከአንድ ቦታ ወደ አንድ ቦታ ከመንቀሳቀስ የተሰወሩበት ቀን ስለሆነ በሕይወት አሉ፣ ተሰውረዋል። በኋላ በለተ ምጽአት ግን ሞተው እንደናይረብ እንደነ ኤልያስ የሞት ጽዋ ቀምሰው በሰማዕትነት ያርፋሉ ማለት ነው። ሞትን የማይቀምስ የለም። በኋላ በለተ ምጽአት ስለዚህ አቡነ አረጋዊም አባታቸው ይስሐቅ ይባላል። እናታቸው ደግሞ እድና ትባላለች። የተወለዱት ሮማ ነው። የት ነው አውቃችሁ? የት ነው? ሮማ አገር ነው የተወለዱት። ማን? አቡነ አረጋዊ አንዳንዶቻችን ወይ ከእውቀት ማለት ሊሆን ይችላል፣ ወይም ከሌላ አመለካከት ሊሆን ይችላል። አቡነ አረጋዊ የተወለዱ ሲባል የምንጠራው አካባቢ አለ አይደለም? ባለማወቅ ባለመረዳት፣ አቡነ አረጋዊ ትግራይ አካባቢ የተወለዱ ናቸው ነው የሚያወርሱ ወቻለ። እየሰማችሁ ነው። አለማወቅ አለመረዳ አቡነ አረጋዊ የተወለዱት ሮም ውስጥ ነው። አባታቸው ንጉሥ ነው፣ ይሳቅ ይባላል። እናታቸው ንግሥት ናት፣ እድና ትባላለች። ታዲያ እነዚህ ሁለቱ ሰዎች ይሳቅና እድና እውነተኞች፣ ታማኞች እግዚአብሔርን የሚፈሩ ነበሩ ይላል። ምን ምን አለ? እውነተኞች፣ ታማኞች እግዚአብሔርን የሚፈሩ ነበሩ ይላል። ዛሬ እውነተኛ ሰው ጠፋ፣ ሀሰት የነገሰበት ዘመን ነው። እሱ የደረጉ ሰዎች በሀቅ ያደከሙ ወለ ሰይደን ድንዋ ለፍናወ ጥርግ ለግኖታ ጥርግ ያፈቅሮም እግዚአብሔር። እውነተኛው መንገድ የሚከተሉት ግን እግዚአብሔር ይወዳቸዋል። እግዚአብሔር እንዲወድን ከፈለግ፣ ክብር ለማግኘት ከፈለግ እውነተኞች ልሆን ይገባል። ለእውነት እንቆም ይገባል። እነዚህ ሰዎች እውነተኞች ነበሩ። ስለ እውነት ብለው ራሳቸው ራሳለሁ የሚሰሩ ነበሩ። ዛሬም እኛ እውነት ይዘን እንጓዝ ይገባል። በእምነት ስንኖር በሃይማኖት ስንኖር በቤተ ክርስቲያን ስንኖር እውነትን ይዘን እንጓዝ ይገባል። እውነተኞች ነበሩ። ሌላው ታማኞች ነበሩ ይላል። ይሳቅ ለባለቤቱ ባለቤቱ ደግሞ ለይሳቅ ታማኞች ነበሩ ይተናገሩ ነበር። ዛሬ በባልና ሚስት መካከል መተናመጥ አንተማመንም። እነዚህ ሰዎች ግን ታማኞች፣ የሚተማመኑ በእውነት የሚኖሩት ሰዎች ነበሩ። ወቁን መሀል ይህን እስከ ሞት እስከ ሞት

አዳ እነሱ ማን ወለዱ አድቁ አሁን አረጋዊ ወለዱ። አቃሉጋር ናቸው። አሁን አረጋዊ ከተወለዱ በኋላ በስርዓት ነው ያሳደግባቸው። በደንብ ያስተውሩ፣ በእሁነት ህገት ዚያሌን እያስተማሩ፣ ፈዲያ ዚያሌን እያስተማሩ፣ ስርዓትን እያስተማሩ፣ እውነትን እያስተማሩ የእነሱን መንገድ ይዘው እንዲጓዙ ልጃቸውን አሁን አረጋዊን ያስተምሯቸው ነበር። ልጆቻችን ዛሬ እምድን እናስተምራቸው ዘነኝነትን ነው የተኝነትን ነው። ምንድነው? ምን ያስተምራቸው? በእውነት እነዚህ ሰዎች ይሳቅና እና ልጃቸውን አቡነ አረጋዊ ስለ ፍቅረ እግዚአብሔር እግዚአብሔርን እንዲወዱ በህጉ እንዲኖሩ ለህጉ እንዲገዙ ለአቡነ አረጋዊ ያስተምሯቸው ነበረ፣ ያስተምሯቸው ነበር። ዛሬ እኛ ልጆቻችን ማስተማር አቅቶን ካደጉ በኋላ ኑ ተመለሱ ስንላቸው የት ማን ይሰባል የእንጃችን ወይም ደግሞ የዘራነው እያጨርን ያለ ነው። ልብታችን ከሕፃንነት ጀምሮ ሥርዓተ ቤተክርስቲያንም፣ ሕገ ቤተክርስቲያንም ሀዳን እግዚአብሔር ልናስተምራቸው ይገባል። እግዚአብሔርን እንዲፈሩ፣ የቤተክርስቲያን አገልጋይ እንዲሆኑ፣ የእግዚአብሔር ታዛዦች እንዲሆኑ ልናስተምራቸው ተብራች ይገባል። ሲራቱ ይላል መሰላቱ ፈረስ ዘይታ ላይ ይከውን ይከውል እኮ ይላል። ያልተገራ ፈረስ እኩይ ክፉ ይሆናል፣ ወይም ደግሞ ይሰብራ አስናና ግዚኡ የጌታው ጥሪ ይሰብራል ወወልልዘይተገሠጸ ይከውን ዕሉፈ ያልተቆጡት ያልተመከረ ያልተማረ አሙታታ ይሆናል፣ ደፋር ይሆናል፣ እግዚአብሔርን የማይፈራ ለሰው ክብር የማይሰጥ ይሆናል። ስለዚህ ከልጅነት ጀምሮ ልጅ አስተምረው ይላል። ልጆቻችን ከሕፃነታቸው ጀምሮ እናስተምራቸው ይገባል፣ ልንመራቸው ይገባል፣ በሥርዓት እንዲኖሩ እናስተምራቸው ይገባል ነው እናስተባባቸው። ደግ አባት፣ ደግ ልጅ ሆነው አደጉና፣ መልካም ልጅ፣ ታዛዥ ልጅ እምከመ ኮነ ስሯ ቅዱሳ ተማሁ አይጽኪያን ስሩ ጣፋጭ ከሆነ ቅርንጫፉም ጣፋጭ ነው። እናትና አባት ደጋግ ነበሩ። አቡነ አረጋዊ ደግሞ ከነሱ የበለጡ ደግሞ ዓለምን የናቁ የዚህን ዓለም ውጣ ውረድ የናቁ የዚህን ዓለም ምግብ የዚህን ዓለም ሹመት የናቁ ሆኑ። ከዛ በኋላ ሲያድጉ የሚገርማት እንግዲህ የባለስልጣን ልጅ ናቸው፣ የንጉሥ ልጅ ናቸው። በቤታቸው ገንዘብ ሞልቷል፣ በአባታቸው ቤት ገንዘብ ሞልቷል። እሳቸው ግን አሁን አረጋዊ የሚገኙት ጠዋት ከቤተ ክርስቲያን፣ ማታ ከቤተ ክርስቲያን፣ ከሰዓት ከቤተ ክርስቲያን ይገኙበት። ጠዋት ማታ እየተመላለሱ በቤተ ክርስቲያን ይጸልዩ ነበር። ያ ተቃሉ ጋር ናችሁ እግዚአብሔር አላ ተወላጅ እንዳ ይጸልዩ ነበር። ዛሬ የባለስልጣን ልጅት ነው የሚውለው በእውነት እኛ እንኳን ራሱ ልጆቻችን እረፍት ስኖራቸው ወደ ቅዳሜ የት ላይ ነው የምናውላቸው? ወይም ዘፍት የምናመጣቸው? አሁን አረጋዊ ግን አባታቸው ልጄ ለአዝናናት ወደ ሌላ ቦታ ውሰድ በሚሉበት ጊዜ አባታቸው የሚናገርበት ጊዜ የለም። እኔ የሚሄዱ ወደ ቤተክርስቲያን ነው። እኔ የሚሄዱ እግዚአብሔርን ለማመስገን ነው። እኔ ወደ ቤተክርስቲያን ልጄ ፈጣሪን ማወቅ መረዳት አለብን እያሉ ወደ ቤተክርስቲያን ጠዋት ማታ ይገሰግሱ ነበር። አሁን አረጋዊ እንዲህ እያሉ ካደጉ በኋላ ካደጉ በኋላ ለአቅመ አዳም ሲደርሱ እናትና አባታቸው የአንድ ባለሥልጣን አጡላቸው። ሲያጡላቸው አቡነ አረጋዊ ነው ነው ምክንያቱም ዛሬ ቢታይ ነገር ዛሬ ነገር እንሻላለን። ዛሬ ስልጣን ቢኖረህ የማያልፈውን ክብር ነው የምፈልገው። ስለዚህ አላገባም አሉ አቡነ አረጋዊ። አገራቸው ነው ከሮም ተነስተው ወደ ግሪክ ሀገር ሄዱ። ግሪክ ግሪክ ደግሞ ዳውናስ ወደሚባል ገዳም ላይ እዛ ዳውናስ ከሚባለው ገዳም ላይ ጳኩሚስ አባ ጳኩሚስ የሚባሉ የበቁ የገዳም አስተዳዳሪ አበምኔት ነበሩ። ወደዛ ሲሄዱ ብቻቸውን ነው ሄዱ። እግዚአብሔር ግን አልተለያቸውም። በተለይ ቅዱስ ሚካኤል እቅብ ድቅብ አንድ እየበራቸው ወደ ገዳሙ ከወሰዳቸው በኋላ ከገዳሙ ሲደርሱ መነኮሳት ወጡና ሲያዩቸው፣ ገና ህፃን ናቸው። ምክንያቱም አስራ አራት ዓመት ነው የሚሆናቸው እድሜያቸው፣ የዛን ጊዜ ገና አስራ አራት ዓመት ነው። መለኮሳቱ አንተ ህፃን ከየት ሀገር መጣህ? ገና ህፃን ነህ፣ ስናይ፣ ለመልኩ ስናይ የምትበቃ አይደለን፣ ገና ህፃን ስለሆን፣ እንዴት እዚህ ገዳ መጣህ? እዚህ ገዳም እኮ የመጡ ሰዎች ሲጠይቃቸው አረጋዊ ምን አሉ? እኔ የመጣሁት ከሮም ሀገር ነው። የአንድ ንጉሥ የአንድ ሀገር አስተዳዳሪ፣ የአንድ ሀገር መሪ ልጅ ነኝ። ነገር ግን ስልጣኑ ሀላግ እንደሆነ ስልጣን ነገር ግን ስልጣን ሀላግ እንደሆነ ምድራዊ ስልጣን ሀላግ እንደሆነ ወደዚህ

ስግደት በሦስት ወገን ይከፈላል። በዚህ ታቋቱ የቫይረስ ስግደት አለ፣ የጸጋ ስግደት አለ፣ ያቁመ ስግደት አለ። የቫይረስ ስግደት ለፈጣሪ የምንሰግደው፣ የጸጋ ስግደት ለጻድቃን፣ ለሰማይታት፣ ለመቤታችን፣ ለመለይ አጠቃላይ ለጥቅም ሳይ የምንሰግደው የጸጋ ስግደት ይባላል። ያቁመ ስግደት ወንድም ለወንድሙ ጎረቤት ለጎረቤቱ ወይም ባልንጀራ ለባልንጀራ የሚሰግድለት ያ ያቁመ ስግደት ይባላል። እኛ ለቅድሳኔ ምን ከብሎ የምንሰግደው የጸጋ ስግደት የሚሰግድላቸው የባይሪን ለፈጣሪ አይቻም ይሰግዱ። ስለዚህ ገና ሀበሽ ሳይቀርብላቸው ገና በአስራ አራት አመታቸው በገዳም የነበሩ አባት አባ ጣቱም ተነሱና አቡነ አረጋዊ ይሰግዱላቸው። ምን ነው ደነገጡ። ደነገጡ። ምንድን ነው አባታችን፣ የገዳሙ አስተዳዳሪ፣ የገዳሙ መሪ፣ ገዳሙ የሚመሩ ነው እዚህ ህጻን አስራ አራት አመት የሆነው ህጻን ሲመጣ እንዴት ነው?

አቡነ አረጋዊ ላይ ያደረባቸው መንፈስ ና እናንተ አልመሳረችሁም። ነገር ግን በዚህ ልጅ ላይ ያደረ መንፈስ አለ። ይህ ልጅ ኋላ ከእኛ በላይ ይሆናል ብዙ ጥያቄ ቀረበላቸው። አ ልጅ እንደሰማሁት ከሆነ የንጉሥ ልጅ ተብለሃል። አንተ የአባትህ ስልጣን ይዘው ምሮ ትችል ነበረ። የሚበላ የሚጠጣ የሚነገስ ከአባት ቤት አለ፣ ለምን መጣ ልጅ ብለው ጠየቋቸው። ታዲያ የዛ ጊዜ ምናልባት ያደረገው የአባቴ ስልጣን እኮ ዛሬ የሚሆን ነገር የለን፣ እኔ ግን ምድራዊ መንግስትን ሳይሆን ሰማያዊ መንግስትን ፈልጋለሁ አሉ። ምን ፈልጋለ ሰማያዊ መንግስት ነው የሚፈልገው፣ ምድራዊ መንግስትን አይደለም። ስለዚህ እኔ በዚህ ለመነኩዘ የፈለጉ ልጅ ሁሉ ፈተላ ደስባ ሩብ ከጠየቋቸው በኋላ ከጠየቋቸው በኋላ አይ እንደማን እንደማናቸውም አባቴ ታዲያ ሲመነኩስ እንደነበረው ስራት እኔም በዚያው መነኩስ አለውን። ነገር ግን ከዛ በፊት የምችልና የማይችል ሞዴል አባቴ አይተህ ተረዳ፣ ወይም ደግሞ ፈተና ሲመጣ የማይችል ከሆነ እንግዲህ እግዚአብሔር ያግዘኛል አንተ ታውቃለህ። ስለዚህ መጀመሪያ በዚህ ዓለም በመርዳት ወይም በዚህ ገዳም በመርዳት እቆያለሁ ብለው አምናረቤ ናቸው። አንድ መነኩሴ ሲመነኩስ በለቱን ወይም ደግሞ እርዳታ ከቤተ ክርስቲያን በገዳም ላይ ረድእ ይባላል፣ ረድእ ይባላል። በምን በገዳም ሰነዱ እንደሚያዘው አንድ ሰው ቢያንስ እንኳን ቢያንስ እንኳን ዝቅተኛ ስድስት ዓመት ሳይረዳ አይመነኩስ ይላል። ስድስት ዓመት ሳይረዳ ስድስት ዓመት ሳይመነኩስ በረድነት ወይም ደግሞ በአገልጋይነት ከስድስት ዓመት እስከ አስራ አንድ ዓመት ከፍተኛው አስራ አንድ ዓመት ነው። ዝቅተኛው ደግሞ ስድስት ዓመት መጀመሪያ በረድነት ያገልግላል። ምክንያቱም በዛ መካከል ላይ ሌላ ፈተና ሊበጣ ይችላል፣ ሌላ ችግር ሊበጣ ይችላል። ውስጡን እንዲፈጥስ፣ ውስጡን እንዲረዳደው መጀመሪያ በረድነት ወይም በአገልጋይነት በደቀ መዝሙርነት በገዳሙ ያገልግላል። ሳነገሱ አንቀጽ አስር ላይ መጽሐፍ አንቀጽ መነኮሳት ላይ ማለት ነው። አሁን አረጋዊ እንደዛ ያደረጉ ዛሬ እንደዛ ነው፣ ዛሬ እንደዛ ነው። ቁስና በሆነ ሁለትን እነጋገር ከተባሉ አሉ ገና አባቶች አሉ፣ ለሀገር ቀጥ ብለው የሚጸልዩ ስለ ክርስቲያን የቆሙ አሉ። በዛ ዝልክ ደግሞ የሚያስደም አሉ። ሁሉም አንድ አይነት አይደለም። ከመምህራንም አለ፣ ከካህናትም አለ፣ ከመነኮሳትም አሉ፣ ከመምህራንም አላችሁ። ሁሉም አንድ አይደለም። አንዳንዶች ቤተክርስቲያን የሚያስደዱ አሉ፣ ቤተክርስቲያን የሚያስለቅፉ አሉ። አንዳንዶች ደግሞ በአባቶቻችን ያገለግላሉ አሉ። ያገለገሉ ከቆዩ በኋላ ከዛ በኋላ አሁን አረጋዊ በአባ አፊስ አማካኝነት መነኮሱ ይላል ምናምን መነኮሱ። ከመነኮሱ በኋላ ብዙ ዘመን እዛ ሲኖሩ በጣም የሚገርመው ትሕትናቸው፣ ጸሎታቸው፣ ቅድስናቸው አይደለም በግሪ ይቅርና አጠቃላይ በሁሉም አገር ተሰማ። በሀገራቸው በሩም የሳቸው ነግነት የሳቸው ብቃት

በተለይ ከእሳቸው ውስጥ ሰባቱ ማለት ነው። ኋላ ዘጠነኛው አባ ገሪማ ኋላ ነው ወደ ኢትዮጵያ ከመጡ በኋላ ነው የተቀላቀሉ እንጂ መጀመሪያ አልነበሩም። በተለይ ሰባቱ ግን ሰባቱ በሮም ከተለያየ ሀገር መጥተው እሳቸው ወዳሉበት አቡነ አረጋዊ ወዳሉበት ገዳም ሄዱ። ከሄዱ በኋላ እነዛም አቡነ አረጋዊ ሁኔታቸውን ሲመለከቱ፣ ጸሎታቸውን ሲመለከቱ፣ ትትናቸውን፣ ህብራቸውን ያላቸውን መልካም ስራ ሲመለከቱ እነሱን መነኮሱ ይላል።